ቢሎ ኢንስፔክተር እንዴት ነሽ? ኤፍራታ ደህና ነኝ። ልመጣ ነበር። ልጁ መጣ። አይ ከመጣሽ አሁን ደውልታለሁ። እንዴት ነው? አዲስ ነገር አለ እንዴ? አይ ድል ኤፍራታ። ኤፍራታ እንግዲህ እንዳየናት ወደ ፖሊስ ጣቢያ እየሄደች ያለችው ማንን ልታገኝ ይመስላችኋል? እንግዲህ ናታን ገሎታል ተብሎ የነበረውን ልጅ ልታገኘው እየሄደች ይመስለኛል። ምክንያቱም ለጽዮን አዲስ ነገር እንደተፈጠረና ልትነግራት ስትልም ሰዓት እንዳለቀ አይተናል። ሲቀጥል እንግዲህ ኤፍራታ አዲስ ነገሩ በጣም ስላስደሰታት፣ እንዲሁም በተጨማሪ ናታንም ከእስር ቤት ወጥቶ ሊያግዘን ይገባል በማለት ለጽዮን እያለቻት ነበር። ባለፈው ክፍል ላይ እንዳስታወሳችሁት እንግዲህ ያፌትን፣ አንተ ከዛሬ ጀምረህ በምንም ነገር ልታስፈራራኝ አትችልም፣ ካአሁን በኋላ አብቅቷል ይችላል በማለት ስትዝትበት አይተናል። ታዲያ ያፌትም እሺ ምን እንደምታመጪ አይሻለው እያላት ነበር። ታዲያ ዛሬ ኤፍራታ ልታገኘው ፖሊስ ጣቢያ የሄደችው ሰው ማን ነው? እኔ ግን የናታን ገሎታል የተባለው ልጅ ነው ብዬ አስባለሁ። ለማንኛውም ለቤቴ አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ ማረጋችሁን እንዳትረሱ። ለምታበረታቱኝ አመሰግናለሁ። በመቀጠል እንግዲህ ሎሊት ያንን ምግብ ይዛ ብሄደችበት ለናታን ጽዮን እንደታሰረች ስትነግረው ናታን በጣም ተናዷል። እናም ታዲያ ኤፍራታም ልጠይቀው ብትሄድም በእርግጥ ማንነቷን ስላላወቀ ወጥቶ ሊያናግራት ፍቃደኛ አይደለም። በፂ መታሰር በጣም ተናዷል። እንግዲህ ጽዮንን ለማስፈታት አቤል እንግዲህ በብር እየተደራደረ ይገኛል። ኤፍራታ የምፈልገውን ያህል ብር ልስጥህ ብትለውም እሱ ግን ከቤዛ እጥፍ አድርጋ እንደምከፍለው ስለሚያውቅ ከቤዛ ሊቀበል ቢሞክርም፣ ግን ደግሞ ቤዛ በአሁን ሰዓት እጇ ላይ ብር እንደሌለ ስትነግረው እሱ ሊያምናት ፈቃደኛ አይደለም ማለት ነው እና እንግዲህ አሁን ላይ በጸባይ አላስፈታም ብሏል። በእርግጠኝነት የፊት ቀድሞ ከመጣ ይዞት ሂዶ ጽዮንን እንደሚያስፈቷት እርግጠኛ ነኝ። ሲቀጥል የዛሬው ሀረግ ድራማን እንዴት አያችሁት? ድል ለናቶና ለኤፍራታ። ካሁን በኋላ ግን አሸናፊ የሚሆኑት ነገሮች አልጋ በልጋ የሚሆኑላቸው ለናታንና ለኤፍራታ ይመስለኛል። ወንጀለኞች በሙሉ የእጃቸውን አግኝተው ተገቢ የሆነውን ቅጣት ሊያገኙ ይገባል። እንዲሁም እነዛ የታገቱ ሚስኪን ሴቶችም ተፈተው ማየት እንፈልጋለን። ኤፍራታ እንግዲህ ቀስ ብላ ስራዋን እየሰራች ትገኛለች። ግን ኤፍራታ በቶሎ ከያፌት ቤት ካልወጣች ልጇ አደጋ ላይ ይሆንባታል። ምክንያቱም ያፌት እንግዲህ ኤፍራታን ልቧን ለመስበር የፈለገው ልጇን በመግደል ስለሆነ ልጇን ሳይገልባት ያፌት እስር ቤት ቢገባ ደስ ሲል ነበረ። የኤፍራታ ልጅ መሞት የለበትም። ብዙ ዋጋ ብዙ መስዋዕት ከፍላበታለች። እንግዲህ ናታንም ኤፍራታ ያፌትን ልታገባ የተገደደችበት ምክንያት ያልጁን ገድሏል በማለት ስለሚሆን እንግዲህ ናታን ይህን ሴ ኤፍራታንስ ይቀበላታል ወይ ምክንያቷን የሚለው ደግሞ አሳሳቢ ነው። ሲቀጥል እንግዲህ ዲያራ ናታንን በጣም አፍቅረዋለች ወደዋለች። እናም እናቷን እንድታስፈታላት ብጠይቃትም እናቷ ግን ልታስፈታላት ፈቃደኛ አይደለችም። የዛሬው ሐረግ ድራማ እንግዲህ በጣም ደስ የሚል ነበር ነገር ግን ደግሞ አቤል በጣም ነበር የሚያሳዝነው። እናቱ ናፍቃዋለች፣ ብቸኝነት አስጠልቶታልና ገኒ ወደ ቤቷ ብትመለስ ና ልጇ ጋ ብትሆን የሆነ ገብቷቸዋል። ልጁ በጣም ነው የሚያሳዝነው፣ ሲያለቅስ ምናምንና ብቻ። በዛም እንግዲህ እስካሁን ድረስ በፊት ክፉ ነበረች፣ መጥፎ ሴት ነበረች። ከቅርብ ጊዜ ወዲህ ግን ጥሩና የዋህ ለቤቱ መሪ ሆና ያለች ልጅ ናት እና አሁን ላይ ግን ጽዮንም ሚስጥር ተደብቃታለች። ኤፍራታም ናታንም ና የብቸኝነት ስሜት ስለተሰማት ብቻዋን ቤቷን ዘግታ እያለቀሰች ነበር። ሉሊትም እንግዲህ ቤቱ የጋራ እንደሆነና እሷም መብት እንዳላት እየነገረቻት አይተናል። እና ውድ ቤተሰቦቼ ብቻ ዛሬ ደስ ብሎኛል። ኤፍራታ እንግዲህ እንደ ፎከረችውም እንደ ዛተችውም አሸናፊ ሆና ልታሳየን ነው ማለት ነው። እነዛንም ሴቶች አስፈትታ እንግዲህ ደግሞ ከሴቶቹ መሀል ታማለች የተባለችው ልጅ ማን ትሆን የሚለው እንግዲህ አጓጊ ነው። ሉሊት ማኖ ስማ፣ ሔዋንን ሊያስወጧት ነው ወይንስ ደግሞ ምን ይሆን የሚለውም አለ። እና ውድ ቤተሰቦቼ እንግዲህ በዛሬው ቪዲዮ ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ። ለምታበረታቱ ከልብ አመሰግናለሁ። ኑሩልኝ እና ሰብስክራይብ አርጉ።